ሰላም ሰላም፣ እንዴት አላችሁ? በመላው ዓለም የምትገኙ የእስልምና ተከታዮች እንኳን አደረሳችሁ ላረፋ በዓል። በዓሉ የሰላም የጤና እንዲሆንላችሁ እንመኛለን። ዛሬ እኛ ጋር በግ ታርዶ ማለት ነው። ምን እንደ ገረመኝ ታውቃላችሁ? ጭንቅላቱን እያየሁ ነበረ እና እንደዚህ ምላስ ወጥቶ ጥርሱና መንጋጋው እና ጥርሱ ተያይዞ መላቀቅ አይችልም እየገረመኝ ነበር። እኛም የሰው ልጅም ሲሞት እንደዚህ መጀመሪያ ካልተስተካከለ በስተቀር እንደዚህ በኋላ መግባት መመለስ አይችልም፣ ይደርቃል። ይኸውም በቢላው ወይም በዚህ በመጥረቢያ ካልተሰበረ በስተቀር መላቀቅ አይችልም። የሚገርመው ነገር ማለት ነው። ተገርማችሁ ታውቃላችሁ? የፈጣሪ ስራ ፈጣሪ በቃ ይገርመኛል፣ ስራው ማለት ነው። ግርም ነው ያለኝ በጣም ማለት ነው። ጥርሱን እያየሁ ነበረ። ምላሱ ወይ ጉዴ! ችቡድ ይሉታል ሱዳኖች፣ አረቦች። ዱለት ልሰራ ነው። ይህ ሳምባ ነው። ለድመት ነው የሚስ ምን እንደሚያደርጉት አላውቅም። ለማንኛውም እንዴት እንደምንሰራ አሳያችኋለሁ። መልካም በዓል ይሆንላችሁ። እንደው ገርሞኝ ይህንን አይቼ ገርሞኝ ነው ቪዲዮ መቅዳት ልቀርጽ የተገደድኩት ተገደድኩት ማለት ነው። ሰላም ሁኑ።